ዛሬ በጣም ደስ በሚል ነው ደንጌ እንደምትመስሉ። እስኪ ትኩስ ትኩስ ልብላበት ጉሮሮዬ ላይ ማለት ነው። ዛሬ እንደው ጨፈራ እና እልልታ ላይ ነው የዋልኩት ማለት ነው። የኔ ቻናል ተከታዮች ቤተሰቦች፣ ዛሬ ደስ በምል ነገር ነው እንደምት አዩት ማለት ሳሚና ነቢያት ታፈሱ፣ ታፈሱ፣ አፈሰች፣ አፈሰች እንኳን ደሳለሽ፣ እንኳን ደሳለች ወንድማችን። እንግዲህ ሰርግ ተጠርታችኋል። ሳሚና ነቢያት ተጋብተዋል። እንዲህና ሳሚ የእሷን ምርጫ የእሷን ፍላጎቷን እሞላለሁ ብለዋል። እንግዲህ እሷም እሺ አገባለሁ ብላ ሀቡ ቤት ዛሬ ሰርግ ነበረ። እዛ መተሹ እልል ካላሻሉኝ ካልጨፈር ሻሉኝ እጀላችሁ ጨፍሬ በቃ ደስ በምን ነገር የሰው ደስታ ለከ እንዲያስደስታል እዛው የውላውን ጉሮሮዬ ዘግቶኛል። ትከፍላላችሁት ነቢዩና ሳሚ ሰምተሃል ሰምተሃል፣ ሰፈር ና በጣም ደስ የሚል ነው። የሳካልክ ወንድማችን እስከ መጨረሻ ላይ የአማሪ ይሁንላችሁ። ባል ሚስት የለኝም ድስት የለኝም የምትርሁልሽ፣ በሉ ቲቶከር ላይ ገብታችሁ ሀቡ ባይ ቲቶከር በሉና ቅዳ እሁድና እሁድና እሮብ እሁድ እና ይሮ መስፈራችሁን እየሞላችሁ ሚስት ማግባት ትችላላችሁ። እርካታው፣ ደስተኛ ጨዋታዋ፣ ምንፈለጋችሁ አይነት ሚስት ማግባት ትችላላችሁ። እኔ ግን በጣም ያዘንኩ አንድ ነገር አለ። እሱ ምንድነው መሰላችሁ? ኢትዮጵያ ውስጥ ያሉ አይፈልጉም። እሱ ብቻ ነው፣ እሱ ነገር ላይ ይታሰብልን፣ ማሰብ አለባችሁ ማለት ነው ኢትዮጵያ ውስጥ ም ያሉን እናግባቸው የውጭ ያሉ ሴቶች ሴቶች የኢትዮጵያ ውስጥ ወንዶቹን አውጡ። ወንዶች ደግሞ ኢትዮጵያ ውስጥ ያሉት ሴቶቹን አግቡ ማለት ነው። ሁሉንም ሁለገብን አግቡ፣ ሁለገብ ሁለገብ አግቡ፣ ሁለገብ ሆናቸው ተጋቡ። በተለይ ደግሞ ኢትዮጵያ ውስጥ ያላችሁ ወንዶች የውጭ ሀገር ሴትን አግቡ ማለት ነው። እና በጣም ደስ በሚለው ወንዶችዬ ነቃ ነቃ ብላችኋል። ሳሚ እችን የመሰለች ቆንጂየዋን አግኝቶታል ማለት ነው። ወልዶ ይክበዱ፣ ወልዶ ይሳሙ። በጣም ደስ የምለኝ ነው እንግዲህ እኔያ እልልታው፣ ጨፈራው እዛ ተጠርቼ አሞኛል ልላችኋለሁ። ጋይዞች የወደዳችሁ ላይክ አርጉ። እኝና እንግዲህ አመት ላችኋለሁ። እንደዚህ እንደምታዩት ማለት ነው። ሌሎቻችሁም እንድትጋቡ ደስታ ነው። ግን በቃ መጨረሻ ላይ ወይኔ እንዴት ደስ እንደሚለው በኢየሱስ ስም በቃ ልጅ ሳሚ ምነንገራሽ ፈገግታው በቃ እሷ ዝምተኛ፣ እሱ ፈገግታ። እሳትና ጭድ አንድ ላይ ሲሆን ጥሩ አይደለምና አንዱ በረድሰኝ። በቃ ትዳር ህይወት ማለት ይሄ ነው በቃ ህይወት ይሄ ነው በቃ ደስ የሚል ባል ማለት ነው። ደስታው ፊቱ ራሱ አቦ ይመችሽ። ለናው አሉልኝ። ባይ ባይ።